በምንም ስድስት ስንሳስድስት ነው መሆነው ፈጣሪ ካልፈረደልኝ ልጆችን እንደዚህ ተናግረው ሴጣንን ማምለክ ጀምራለሁ። ልጆችን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ መሀ ይረገጠ እ ልጅ ከእስልምና ልትወጣ ነው አለቀልንገእነ ደት ለገባ ሽባ ቆይ እንደነዚህ አይነት ሰዎችን ፈተው የሚለቁብን ማናቸው? ማነው ፈተው ለቀቀብን? ግን ቲክቶክ ላይ እስልምናን መቀበል እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁ። ሁሱ የሚባል ሰውዬ ጋ እና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው። እሺ ንገሩን። እሺ እናንተ እነማናችሁ? ቆይ ተሰብስባችሁ ችግራችሁን ተናገሩ። ምንድን ነው ችግራችሁ? አቴንሽን ከሆነ ችግር የለውም፣ እንሰጣችኋለን። ድሃ ወንድ እንዳታገቡ አይታሰብም። እሺ አሁን ወንድምሽ ማን ዞር ብሎ ሊያይ ነው? እቺ ልጅ ለህግ ተቀረብልን፣ ለህግ ተቀረብልን። እቺ ልጅ እንደዚህ ስለ የሆነ ነገር አስታወስኩ። ዘፋኙ አስጌ የሚባለውን ዘፋኝ ታውቃላችሁ ብዬ አስባለሁ። እሱ የሆነ ነገር ብሏል። በፍቅር ያበደች ሴት ካሳየኝ እኔ የማይሞት ሰው አሳያለሁ ብሏል። ሴት ልጅ በፍቅር አታብድም። እሺ በእሱ ሀሳብ ትስማማላችሁ? ብዙዎቹ እንደማትስማሙ አቃለሁ ግን፣ ሀሳቡ እንዳሁኑ አይነት ልጅ ካየን ሪል ይመስላል። በነገራችን ላይ እንደዚህ ተናግሮም እንግዲህ በኢትዮጵያ ዝም ብሎ መተላለፍ የለም። እንደዚህ አይነት ምህረት አናውቅም እኛ ይሄ ልጅ ሊታሰር ነው። አስኪ በተናገረው ነገር ላይ የኢትዮጵያ የህግ ባለሙያ ሴቶች ማህበር ክስ እንደሚመሰርት አስታውቋል። ወስ ግድ ዩቲዩብ አይ አም ባክ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ? ሁሉ ሰላም ሁሉ ነገር እየሄደላችሁ ነው? ስራ፣ ትምህርት፣ ድብር ታላ በመሀል ደግሞ ቺን ቪዲዮ እንደ አምፕስል አምፕል አምፕል እስከ ቪዲዮ መጨረሻ ድረስ መከታተላችሁ እንዳረሱ ይመቻችሁ። ደሃ ወንድ እንዳታገቡ፣ ደሃ አይታሰብም። ፎቶ እየተነሳሽ ይቅርታ ይቅርታ ጥያቄ ኢንተርቪው ማድረግ ይቻላል። ይቻላል። እሺ እያገባሽ ነው ወይስ ልደትሽ ነው? አይ ልደቴ ነው። እሺ ልደትሽ ከሆነ እዛች ጋር ካሜራ አለ። ልደት እኔ ወላሂ ነው የምላችሁ የተወለድኩበትን ቀን አላውቅም። የተወለድኩበትን ቀን አላውቅም እንኳን ልደት ላከበር ይቀርም። ሲጀመር በእስልምና ይፈቀዳል? ይፈቀዳል ነው አሁን ጥያቄው። ማግባት የምትፈልጊው ወንድ ምን አይነት ወንድ ነው? ሀብታም ሀብታም የሥራ ሰው ሰው አክባሪ እና ብር በደንብ ሊኖረው ይገባል። ለእኔ ፍላጎቶችን ሁሉ ያሟላልኝ ይገባል። ድሀ አይታሰብም። ድሀ አይታሰብም፣ አይታሰብም። በዚህ አጋጣሚ ለሴት እህቶች መምከር የምፈልገው ነገር ቢኖር፣ አይ ምክርሽን እዛው ያጁ ልጆች ልታጣም ይብን ነው ለራስሽ ጠመሽ እዛው ያጁ ምክርሽን፣ እንደዚህ አይነት ሰዎችን እንዳሰሙሽ፣ እናንተ እናንተ እንዳሰሙ ዝም በሉ። ቢፍቅርስ እንዲ ለሌላ ማን ጥናቱ ቢፍቅርስ ነው እሱ ነገር። አይ ፍቅር እራሱን የቻለ ነገር ነው። መሰረተ ፍላጎታችሁ ደግሞ ራሱን የቻለ ነገር ነው። ስለዚህ አንቺም እህቶች የምመክሪው ድሀ እንዳታገቡ ብለሽ፣ አዎ ግን ፍቅር አለ፣ ፍቅር አለ፣ ፍቅር እራሱን የቻለ ነገር ነው። ስለዚህ ፍቅር ቢኖርም አንቺ ገንዘብ ከሌለ አታገቢው። አዎ፣ እኔ የለሁበትም። የኔ አይደለም ፍቅር ይበልጣል ብዬ ነው የማምነው። አንቺ ገንዘብ ነው እንደዛ አላልኩም። ገንዘብ ካልቀለጠ ድሀ ግቢያ። አይ እንደዛ ማለም የሰው ልጅ እንዴት ነው አንተ የምትፈልገው ነገር ሳይሟላልህ የምትኖረው ስለዚህ ለማሟላት ግዴታ ሀብታም ካለመጣ ግዴታ ታለበት ራሱ መቻል አለበት ይዛኒ ነው ወደ ሴቶች ከመምጣት ያለበት እኔ ታውጪ ራሱ መቻል አለበት አስቀድሞ አስቀድሞ አዎ ግድ ነው እሺ ፋሚሊ እንግዲህ እሷን ማግባት የምፈልጉ ቁጠር አመሰግናለሁ ቴንክ ዩ የኔ ዳኒ ወንዶች ብዙ የቤት ስራ አለባችሁ ብዙ አሳይመንት አለባችሁ። ንቃደኝ ገጠ ማለት አለባችሁ። እናም እሷ እንደዚህ መስፈርቷን ካቀረበች የኛ መስፈርትም አለ። እኛም ዝም ብለን አናገባም። የሆኑ የሆኑ መስፈርቶችን ማስቀመጥ መቻል አለብን። ሶ የኛ መስፈርት ምንድን ነው? ነገራችን ላይ ወንዶች የሚያፈቅሩት ፍቅር እና ሴቶች የሚያፈቅሩት ፍቅር ተመሳሳይ ነው ብላችሁ ታስባላችሁ? በቃ ምንም ስድስት ስድስት ነው መሆን ፈጣሪ ካልፈረደልኝ ልጆቼን እንደዚህ ተናግረው ሰይጣንን ማምለክ ጀምራለሁ። ልጆችን እንደዚህ ተናግረው ፈጣሪ እሱ የፈጠረውን ልጅ ማይሰማ ደንቆሮ ፈጣሪ የሚባል ነገር የለም። ከዚህ በኋላ ሴጣን አምላኪ ነው ሆኖ። ሀቢባ ታይ ወላይ አሁን እዚህ ራሱ ፎዚ ራሱ ታያለችሽ ነው ጠብቃለሁ ፍርዱን ከሱ ለአላህ ከሰጠች፣ ለአላህ ሰጠች፣ መተው ነው። ምን ሆነች ነው አቡ እንዴ! እኛ ለአንቺ መንገር አለብን እንጂ አንቺ ስንት ነገር የምትነግሪን ሴትዮው? ኧረ ተይ እንጂ ሰው እኮ ነኝ፣ የሰው ልጅ እኮ ነኝ። ስለዚህ ለአላህ ከተውሽ፣ ይኸውልሽ ማሬ፣ ለአላህ ገደብ እየሰጠች ነው በዚህ ሰዓት ውስጥ ካላሳየህኝ እኔ ሌላ ሆናል። እንደዚህ ከሆነ እኮ መቼም ተቀባይነት የለውም። ደዋችን ጀመር ሀቢባ አይደለችም። የአለማችን ትላልቅ እውቅና ያላቸው ሰዎች ከእስልምና ቢወጡ ምንም አይነት ነገር ለአላ የሚጨምሩት የሚቀንሱት ነገር የለም። ሰላም አሌይኩም ወራሙትላይ ወበረካቱ እንዴት ቆያችሁ? የሰው ልጅ የፈለገ ጠንካራ ነኝ ቢል የፈለገ ሰው አይበግረኝም አያስቆመኝ ቢል ዞሮ ዞሮ አንዲትን ብትሆን ደካማ ጎን አለችው። በዛች በደካማ ጎኑ በመግባት መጥፎ ሰዎች ይሰብሩታል። ስብርብሩ ነው የሚያወጡት የሰው ክፉ ነው የሰው ልጅ። በተለይ ይበልጠኛል። በተለይም ደካማ ጎኑ ምንድን ነው ብሎ የሚፈልግ በተለይ እንዴት አድርጌ ልስበረው እንዴት አድርጌ ላስቁመው ብሎ ይፈልጋል። ፈልጎ ፈልጎ ደካማ ጎን ካገኘው ያችን ደካማ ጎናችሁን በመያዝ ነው የሚሰብራችሁ። የፈለገ ቢሆን ሰዎች እናንተን ደካማ ጎን። አይ ሀቢባ፣ ይህንን ለማለት የተገደደችበት ምክንያት ምንድን ነው? ከራሷ አፍ እንስማ እስቲ ለምን ልጄ ሲወለድ አይሰማም እንደነበር እኔ ራሴ ነኝ የተናገርኩት፣ አይደል ፈጣሪ የሰጠኝን ስለሚወደኝ ስላመነብኝ የሰጠኝን ነገር እኔ ነኝ የተናገርኩት። ልጄ ኦፕሬሽን ተደርጎ ነው ሂሪንግ ሄድ፣ እዚህ ላይ አድርጎ ነው በዛ ነው የሚሰማው ብዬ የተናገርኩት እኔ ነኝ። ሌላ እናት ካለች እሷን ለማበርታት ሌላ እናት እንደኔ አይነት ኬዝ የገጠማት እናት ካለች እሷ እኔን አይታ እንድትበረታ። ሀቢባ ችላዋለች። ሀቢባ አሸንፈው፣ ይህንን ይህን ፈተና አልፋ አብራ በደስታ በጸጋ ተቀብላ እየኖረች ነው። ስለዚህ እኔ የምችላለው ብላ ሌላ እናት እኔን አይታ እንድትበረታ በተናገርኩት ነገር የልጄን ፎቶ ሰቅነው ደንቆሮ ልጅን የወለደችው ይህንን ስክሪን ሪከርድ እኔ በአይኔ ያየሁትን ልጄ አድጎ አማርኛ ችሎ ቢያየው ያው እንግዲህ ማህበረሰባችንም እንደምታቁት ነው። ምላሱ አድቦ አይቀመጥም። ግን ዲንና ይሄንን ማገናኘት በጣም ከባ ዲን ሌላ ይሄ ሌላ ምንድን ነው እነሱ ስላሉ እንዲ ነው። ከአላ ጋር የምታገናኘ ኩሊሀል። ሌላኛው ርዕሴ ደግሞ ለክርስቲያን ወገኖቼ ነው። እዚህ ቲክቶክ ላይ እስልምናን መቀበል እንፈልጋለን እያላችሁ አብዛኛ ሰዎች እመለከታለሁ። ሆሱ የሚባል ሰውይጋና መሰረት ጋር ስትመጡ ወላሂ በጣም ነው የሚያሳዝነው። ታጥቦ ጭቃ ማለት ነው። ታጥቦ ጭቃ ምንድን ነው ቆ የሚያወሩት እነዚህ ሰዎች ኬዝ ነው የመጡት? እንዴትስ ነው የሰው ቅርጽ ሊይዙ የቻሉት? በጣም የእናንተም ጥያቄ ይሄ ነው፣ እንደኔም ጥያቄ ይሄ ነው። በመሰረታዊ ነገሩ ምንድናቸው እነዚህ ነገሮች ምንድናቸው? አንድ ሰው ለራሱ እስልምና ውስጥ የሌለ ሰው ጋር ሄዳችሁ፣ በእርግጥ እናንተ ጥፋት የለባችሁ፣ ምክንያቱም ስታዋቸው ሙስሊም ነው የሚመስሏችሁ ሄዳችሁን እሱ ጋር እስልምናን ተቀበልን እያላችሁ ስትሉ ያን በጣም ነው የሚያሳዝነው። የትና እንዴት መቀበል እንዳለባችሁ ያንን እምነቱን እውነት ፈልጋችሁት ከሆነ ለብሽሽቅ ወይ ደግሞ ለሌላ አላማ ካልሆነ እምነቱ ፈልጋችሁት ከሆነ እንዴትና ማን ላይ መቀበል እንዳለባችሁ የማወቅ ግዴታ አለ። ሶሻል ሚዲያ ላይ የምታዩት ሁሉም ሙስሊም ነው ብላችሁ እዛ ሰውዬ ጋር ሄዳችሁ እስልምናን ያኔ እስላም መስሏችሁ ስትል ሰምታችኋለሁ። የፈለገ በእምነት የደከመ ብሆን ብሞት ካፊር አለገባን ብለሽ ኝ ውሀ ብዬ ያገባሹ ልጅ ቆይ አንድ ቁርአን አንድ ሐዲስ ነው አያለ ፕሊስ ንገሩኝ፣ ሌላ ቁርአን አለ አለ ወይስ? እኔም ማላቀው ካለ ንገሩኝ። ምን እስካሁን አልነቃውም? ምን እስካሁን ቤት ውስጥ ነኝ? ይኸው ሌላ ካለ ንገሩኝ። እኔም ሊያ ውስጥ ይላ አንብበው በቃ እንደዚህ እንትን ካላላችሁ እናንተ ሙስሊም አይደላችሁም ነው እያሉ ያሉት። ግዴታ እኮ እንደዚህ ማለት የለብንም ሙስሊም ለመባል ግዴታ። ቆይ እንደነዚህ መዝለል አለብን ሙስሊም ለመባል ግዴታ ነው? ቆይ እንደዚህ መሆን ግዴታ ነው? እሺ አሁን ሙስሊም በአንቺ አፍ ሙስሊም ነኝ ለመባል እንደነዚህ መሆን አለብኝ ነው አሁን? የኛ ችግር የለውም እኮ እኛ አንወዛገብም ምኑንም ምኑንም ውስጡ ስላደግን ችግር የለውም፣ ግን ከዛ ለሚመጡት ታወዛግባላችሁ። ረተው ግን በቃ ለምን ዝም አትሉም? ዝም ያለ ነጃ ወጣ ነው የሚባለው። ዝም ለምን አትሉም? ሳውዲ አረቢያ የሚኖሩ ትውልድ ኢትዮጵያውያን ጠጠር የቀላቀለ ከባድ አቧራ ለህይወታቸው ስጋት እንደሆነባቸው ተናገሩ። አቧራው በጣም ከባድ ከመሆኑ የተነሳ ለነዋሪዎች ስጋት መደቀኑን ዓለም አቀፍ ሚዲያዎች ሳይቀር እየዘገቡት ይገኛሉ። በሳውዲ ነው እንግዲህ ነገር رسول الله يا ሳውዲ ላይ እንግዲህ ይሄ የተፈጥሮ አደጋ አጋጥሟታል። በተለይ ደግሞ የእኛ ልጆች እዛ በረሃ ላይ በጣም እየተጎዱ ነው ሲባል ሰምቻል። እንግዲህ እኔ ምንም ነገር ላረገላችሁ አልችልም። አላ ብቻ ነስሩን ያምጣል። ከወደ ሳውዲ አስደሳች መረጃ ተሰምቷል። ነጃሺ ከጅዳ ምንጮች ለመስማት እንደቻለው የምሕረት አዋጅ ሊወጣ ነው። በተለያዩ አመታት በህጋዊ የመኖሪያ ፈቃድ ሳውዲ አረቢያ ይኖሩ የነበሩና የመኖሪያ ፈቃዳቸው በተለያዩ ምክንያቶች የተበላሸባቸው ግለሰቦች አዲስ አሰሪ እስካገኙ ድረስ የታደሰ ፓስፖርት ከያዙ የመኖሪያ ፈቃዳቸው እንደሚስተካከል ለማወቅ ተችሏል። ይህ የምሕረት አዋጅም በቅርብ ሳምንታት ተግባራዊ እንደሚሆን ይጠበቃል። ስለሆነም አዋጁ በይፋ ተግባራዊ እስኪሆን ድረስ አገልግሎቱን የሚሹ ግለሰቦች ፓስፖርታቸውን በማሳደስ እንዲሁም አስፈላጊ ቅድመ ዝግጅቶችን በማድረግ እንዲጠባበቁ መልእክት ተላልፏል። ይህን አጋጣሚ በመጠቀም በርካታ ህገወጥ ደላሎችና ግለሰቦች ፓስፖርት እናሳድሳላችኋለን እንዲሁም አስፈላጊ ነገሮችን እናሟላለን በማለት እያጭበረበሩ እንደሆነ ነጃሽ ለማወቅ ችሏል። የጥንቃቄ እርምጃዎችንም የአገልግሎቱ ፈላጊዎች እንዲያደርጉ ስንል መልእክታችንን እናስተላልፋለን። መረጃ የሚፈልጉ ግለሰቦች ከእነዚህ ህገወጦች ራሳቸውን በመጠበቅ ወደ ቆንስላ ጽሕፈት ቤት በመሄድ ትክክለኛውን መረጃ መውሰድ እንደሚችሉም ተገልጿል። በመጨረሻም ይህ የምህረት አዋጅ በኡምራ ቪዛ፣ በዚያራ ቪዛ፣ በተለያዩ ህገወጥ መንገዶች ወደ ሳኡዲ አረቢያ የገቡትን እንደማያካትት ተገልጿል። ነጃሺ ቲቪ በዚህ መረጃ ዙሪያ ሰፋ ያለ ማብራሪያን አካቶ በሌላ ዝርዝር ዘገባ የሚያደርሳችሁ ይሆናል። ሰውዲ አረቢያ ላይ እንግዲህ እንደዚህ አይነት ችግር የገጠማችሁ ሰዎች በጣም ደስ የሚል ዜና ነው። በጣም ያሳዝናል። ይህ ታዳጊ ብዙ ህልም ያለው ህልሙን ለማሳካት በዩኒቨርሲቲ እየተማረ የሚገኝ ይህ ተማሪም በትናንትናው ዕለት መገደሉን ተከትሎ ብዙዎች መረጃዎችን እያደረሳችሁ ትገኛላችሁ። ይህ ልጅ ናትናኤል ይባላል። የሁለተኛ ዓመት የአርባ ምንጭ ዩኒቨርሲቲ ተማሪ ነው። ታዲያ ዶርም ውስጥ በጓደኛው ጋር በተፈጠረ ጸብም ህይወቱ እንዳለፈ የአርባ ምንጭ ዩኒቨርሲቲ በገጹ ላይ መግለጹን እኔም ተመልክቻለሁ። በነገራችን ላይ በተማሪዎች ላይ የሚፈጸም ግድያ እጅግ በጣም ያሳዝናል። በተለያዩ ቦታዎች ላይ እየተደጋገመ መሆኑን እየተመለከት እንገኛለን። ለተማሪዎች በቂ የሆነ ከለላ፣ በቂ የሆነ ጥበቃ ያስፈልጋቸዋል። የአርባ ምንጭ ዩኒቨርሲቲ በዚህ ጉዳይ ላይ ሊሰራበት የሚገባው ጉዳይ ነው። በፊት አንድ ሰው ሲሞት ጭንቅላታችን ይዘን እንጨው ነበረ፣ ታስታውሳላችሁ። በቃ ማናቆ ሰው ራሱ ቢሆን ደንግጠም በቃ እንዲ ብለን አሁን ግን ኖርማል ነው። ማን ማን ሞተ ማን ሞተ አንድ በግ ቢሞት ነው ሰው አሁን ተጨካክነናል ወገን፣ በጣም ተጨካክነናል። አስኬ ዴኒሾው በተናገረው ነገር ላይ የኢትዮጵያ የሕግ ባለሙያ ሴቶች ማህበር ክስ እንደሚመሰርት አስታውቋል። ጉዳዩን በሕግ እንደሚያው ነው የገለጸው። ድምፃዊው ከዚህ ቀደም በፍቅር ያበደ ሴት ካሳየኸኝ የማይሞት ሰው አሳይሃለሁ ሲል መናገሩ ይታወሳል። ማህበሩ ግን ባወጣው መግለጫ ላይ ከዚህ ቀደም የሀገር ካስማ የሚል ሴቶችን የሚያበረታታም ህብረ ዜማ ላይ ለነበረው ተሳትፎ በአጠቃላይ አመስግነን ነበረ ብሏል። አሁን ላይ ግን የተናገረው ንግግር ጥላቻ በተለይ እንዲነዛ አድርጓል ሲል የተሰማው ነው። አስጌዴ እንደሾ ምን አለ? በአስጌዴ እንደሾ ሀሳብ ትስማማላችሁ? እውቁ ድምፃዊ ምን እንዳሰፈረ ልንገራችሁ። በፍቅር ያበደች ሴት ካሳየኸኝ እኔ የማይሞት ሰው አሳያለሁ ብለዋል። ሴት ልጅ በፍቅር አታብድም ይላል ድምፃዊው። ምክንያቱም ሲያስቀምጥ ሰው አታፈቅርም፣ ሴት ልጅ የምታፈቅረው የወንድ ልጅን ብቁነት ነው ብር፣ ቁመናናም፣ ደህንነት ወይም ፕሮቴክሽን። ይህ ነው ዋና መለኪዋ። ይሄ ደግሞ ፍቅር አይባልም ሲል ምክንያቱም ደርድሯል። እስኪ ሀብታም ሴት አፈቀርኩ ስትል የሰማለ ወይ? የለም ይላል፣ አትልፉ። ምክንያቱም የብቃት ጥያቄ የለባትም፣ ምናልባት መውለድ ወይም የልጅ ፍላጎት ብቻ እንጂ። በተቃራኒው ወንድ ደግሞ ምንም ትሁን ምን መስፈርት የለውም፣ ብቻም በክብሩ አትምጣበት እንጂ ሲል ሀሳቡን አስቀምጧል። እዚህ ላይ ምን ትላለ? በጣም የሚገርመው ነገር እንግዲህ በላይቭ ላይ በነበረው ቆይታ ራሱ ለምን እንዳለ ሁላ አብራርቷል። ላገባ ፈልጌ አንድ ሴት ቤት ሽማግሌ ብልክ ልጁ ምን ያለው የሚሉኝ እናትና አባቶች ናቸው ያሉን። ምንድነው ይሄን አሁን ልሸመጡ ነው፧ እንደ መጀመሪያ ጥያቄያቸው ልጅ ምን አለው አይደል? እንደ ይሄ ምን ምን ነው የሚያመለክተው? ፍቅርም ብቻ አይ ፍቅር ካለው በቂ ነው ለምን አይሉም? እንደ ቤተሰብ ነው ያጠፋ ነው እንደ ሀገር ምንድን ነው የምትሉት? እንደ ልታስፈምሱ እንደ እንደገና ደግሞ አሁን ደግሞ ይሄ ደግሞ ሪኮርድ አይደል? እውነት እንደተረገጠች ዝም ብለህ ሽምግልና እንኳን ስንልክ ልጁ ምን አለው አይደል? እንደምንባለው አይደለም ወይ? ልክ ነበሉኝ። አንድ ቁጥር ጻፍ፣ በቃ አንድ ቁጥር ጻፍ

የምሬ ነው። በጣም ብዙ ሴቶች ግትር እንደሆኑና፣ እውነትን የማይቀበሉ እውነትን መቀበል ሽንፈት የሚመስላቸው ሴቶችን ነበር ብዙ ማውቀው። ግን በጣም ጨዋ ሴቶች አላችሁ። አንድ ቁጥር የጻፋችሁ ያላችሁና በጣም ነው የምንወዳችሁ እናንተን። እናንተ ላይፍ ቀላል ነው የምታደርጉልን ለኛ፣ እንደ እናንተ አይነት ሴቶች። ቅድም ያልኳቸው አይነት ሴቶች ግን ላይፍን፣ እግዚአብሔርን አታብዱም፣ ልታብዱም አይገባም፣ እንድታብዱም አንፈልግም። አንፈልግም። እናንተ ለፍቅር እንደምትሞት ሁሉ አውቃለሁ። ለፍቅር ራሷን ያጠፋች ሴት አውቃለሁ ኔ። ያልኩት እኔ አታብዱም ነው አዎ አታብዱም፣ አትበዱ እንድታብዱም አልፈልግም። ግን አይ እኛ ፍቅርም ብቻ ነው ምናምን ጭዌ አትጫወቱ። ሽምግልና ስንልክ ሁሉ ልጁ ምን አለው ኖ እየተባልን የምናገባው አንካካድ። መሬት ላይ ያለ ሀቅ ነው ያወራውት። ችግሩ ምንድን ነው? አንዳንድ እውነታዎች ሚዲያ ላይ መውጣት የለባቸው። ችግሩ ምንድን ነው? አንዳንድ እውነታዎችን ታዋቂ ሰዎች እንዲያወሯቸው አይፈለግም። እኛ ካላወራን ታዲያ ማንም አያቃው። ሰው የአንድ ሊስትሮ ቢያወራና እዛው ተወርተው ነው ሀሳቡ እንዴት ነው ግን? እንዴት አያችሁት? ሀሳቡ እንደዚህ ሲያወራ ግልጽ ይመስላል። ግን እንደዛም ለማለት ብቻ ሳይሆንም ከዛ በተቃራኒም ደግሞ ጎበዝ ሴቶች አሉ፣ እናት የሚሆኑ ሴቶች አሉ፣ ከዛ በላይ የሚከበሩ ሴቶች አሉ። ጀስት አንድ ሰው ሲጎዳ ነው እንግዲህ ሲደርስበት ነው እንደዚህ አይነት ነገሮችን አምርሮ ሚያው። ግን ዊ ላቭ ዩ ሀገር መረጃ። ጦርነቱ በይፋ ተጀምሯል። የአየር ጥቃቶች በብዛት እየተፈጸሙ ይገኛሉ። ዶናልድ ትራምፕ ኢትዜ ቢግ ሼም እያሉ ይገኛሉ። በፓኪስታንና በህንድ መካከል የነበረው ውጥረትም አሁን ላይ ወደ ተኩስ ተቀይሯል። በርካቶችም ሞተዋል። የካሽሚር ግዛት ታዲያ የጥቃቱ ዋነኛ ኢላማ ሆናለች። በህንድ የምትገዛው ካሽሚር እና እንደዚሁም ደግሞ በፓኪስታን የምትገዛው ካሽሚር ላይ ጥቃቶች እየተፈጸሙ ይገኛሉ። የሶስት አመት ህፃን ልጅን ጨምሮም እስካሁን ድረስ በፓኪስታን ወደ ስምንት የሚጠጉ ሰዎች በህንድ ጥቃት ሞተዋል። ከዚህ ባለፈም ደግሞ በህንድ ውስጥ እንደዚሁ ሌሎች ሲቪሊያን መሞታቸው እየተገለጸ ይገኛል። የፓኪስታን ጦር በርካታ የሆኑ የህንድ አየር ጥቃቶችን አክሸፍ ያለው ሲልም ገልጿል። ነገሮች ተባብሰዋል። ከፍተኛ ቁጥር ህዝብ ያላቸው ሁለቱ ሀገሮች ወደ ለየለት ጦርነት እየገቡ ይገኛሉ። አዳዲስ ነገሮችን ተከታትዬ ወደ እናንተ አደርሳለሁ። ሁለት ዝሆኖች ቢጣሉ የሚጎዳው ሳሩ ነው ይባላል

ሪያሰት በናታ ኤንዌስ እቺ ዓለም እንግዲህ እያለች እያለች ወደ ሶስተኛ ዓለም ጦርነት እየተሻገረች ነው በእኛ ጊዜ ላይ እንግዲህ መሆኑ የማይቀር ይመስላል። ብቻ ሬዲዮ ነው። ቢሬዲ ቢሬዲ አሁን አንተ አሁን በቲማቲም ቢወር ራሱ እኮ ሬዲ አይደለም። ለምን ቀጠንከርበል ብሎ የሚመክርም በዚህ ሰዓት አይጠፋም። ነፍስን ሰባተኛ ሰማይ ልክልሃለሁ፣ አስክሬንን ወይ ዚህ ሀገር ይቃጠልላል ወይ ደግሞ የገበሬ ማሳ ላይ ይወድቅላል። አንተ ሀያ ነው። ለዛሬ ያዝንላችሁ ፕሮግራም ይሄንን ይመስላል። በቀጣይ ቪዲዮ እስከምንገናኝ ድረስ ብል በላችሁ። እስካሁን እስካሁን አብራችሁ ለቆያችሁ ሰዎች ኑ እስኪ ወደዚህ ጠጋ በሉ አንዴ።